እንግዲህ በዛሬ እንግዲህ በመቀጠልም ማህሌት ለቅድስት ጉድ ሰራቻት። ምክንያቱም ምሳሌ የምትባለውን አልሰማምላ ወደ ማህሌት ወደ ታገተችበት ክላስ ቅድስት በተኛችበት እግሯን ያቀናል። በመቀጠልም እንግዲህ መሀሌት እጇን ተፈቶ ስለነበረ ቅድስትን አፈፍ አድርጋ ትይዛታለች። ግን ደግሞ አታላታለች። አባትሽን አገናኝሻለሁ እን ያለበትን እናገርሻለሁ በማለት ያለበትን እኔ ነኝ የማውቀው እየዋሹሽ ነው፣ ውጭ ሀገር አልሄደም በማለትም አታላ አቅርባታለች። በመቀጠልም እንግዲህ ቅድስትን ይጠሯታል። ቅድስት ስትመጣ እንግዲህ ምሳሌን ይዛታለች ማለት ማለት ነው። እናም ቶሎ ብለሽ ፍቺኝ እምቢካልሽ ገላታለሁ በማለትም ታስፈራራታለች። ግን ቅድስት የቀላል ወይም የዋዛ አልነበረችም እና ቶሎ ብላ መድብልጋ ትደውላለች። መድብል መድብልጋ ደውላ ምሳሌን ይዛብኛለች በማለትም ትነግረዋለች። መድብልም እንግዲህ በመደንገጥ ምን ልትሰራ እሷ ክላስ ሄደች፣ ጠብቂ አላልኩሽም ወይ በማለት ቅድስት ላይ ይጮሁባታል። በመቀጠልም እንግዲህ ቅድስት አይደለም በተኛውበት አምልጣኝ ሄዳ ነው ድምጿን ስሰማ በማለትም ትነግረዋለች። በቃ እኔ አሁን አምስት ደቂቃ ነው የቀረኝ ወደ ቤት እየደረስኩ ነው፣ ግን እንዳትፈቻት እየፈታውች ነው እፈታልሻለሁ ብለሽ እያታለልሻት ጠብቂኝ በማለትም አስጠንቅቆ ለቅድስት ይነግራታል። ቅድስትም እንግዲህ እሺ ምን ላድርግ እስከምትመጣ ድረስ በማለትም ተጠይቀዋለች። በመቀጠልም እንግዲህ መድብል አሁን እኔ ምልሽን አድርጊ የሳሎኑን ቆልፈሽ አንሺውና፣ ቀስ አርገሽ እንደሚፈታ ሰው ሆነሽ ጠብቂ አምስት ደቂቃን የቀረኝ በማለትም ይነግራታል። እንግዲህ ቅድስትም እግሯን ልትፈታላት ወደ ክላሷ ትሄዳለች። እናም አልፈታም ብሎኝ ነው፣ ቆይ እትዬ ቆይ በማለትም ታታላታለች። ግን ማህሌት የዋዛ አልነበረችም። ቶሎ ብለሽ ፍችኝ፣ ምንድነው የሚያሟዝዝሽ? አንቺ ከረፈፍ፣ አንቺ ክርፍፍ እያለች እየስድ ብቻ ትገኛለች ለቅድስት። ቅድስትም ግን የዋዛ አልነበረችም። ቀስ አርጋ ያንን ታይሙን አለቀ ማለት ነው። በመቀጠልም እንግዲህ ለመሀሌት ትፈታትና ቅድስትን ምሳሌን ይዛ ከዛ ክላስ ትወጣለች። እሷ እንግዲህ ምሳሌን ልታግታት ልትወስዳት ነበር ማለት ነው። እናም እንግዲህ ግን አልተሳካላትም። ምክንያቱም ጀግናው መድብል ቶሎ በሩ አጠገብ ቆሞ ነበር እና ክፈችኝ ቶሎ በይ፣ ክፈችልኝ በቁልፉን አምጪ በማለት ለቅድስት ቆጣታለች። በመቀጠልም እንግዲህ እንደዛ በምታረግበት ጊዜ እናም እንግዲህ እንደዛ እየተጨቃጨቁ በነበረበት ጊዜ መድብል በሩን ከፍቶ ይገባል። እናም መሀሌት ደነገጠች። ግን ማህሌት በእጇ ላይ ቢላ ይዛ ስለነበረ አንድ ሰው እንዳይጠገኝ እምቢ ካላችሁ ልጅቷን ነው መገላት በማለትም ታስፈራራቸዋለች። ጀግናው መድብል ግን የሚሳሳትም፣ ወደኋላ የሚሳብ ስላልነበረ መሳሪያ ነበረውና አንስቶ ልተኩስ ነው፣ ልተኩስ ነው፣ አስቀምጫት፣ ልቀቂያት በማለት ቁጥር መቁጠር ይጀምራል። እናም እንግዲህ ቁጥር መቁጠር ጀምሮ እንግዲህ መጨረሻ ላይ እሷም ፈርታ ልጅቷን ወደ ቅድስት ላይዋ ላይ ትወረውራታለች። እናም መድብልም መተኮሱን ያቆማል። ግን ያው ማህሌት በጣም ጨካኝ ብትሆንም ግን ይሄን ያክል ድፍረት እንደሌላት መድብል በደንብ አድርጎ ያውቃል። እናም እንግዲህ አሁን ሂጂ ቀጣለች ወደ ክላስ በማለት ወደ ክላሷን ያባራታለ፣ ማህሌት በመቀጠልም ቅድስትንም ምሳሌ መድብልም ተቃቅፈው ያለቅሳሉ። እኔ ያለው ምንም አትሆኑም አይዟችሁ በማለት ያበረታታቸዋል። በጣም በሚገርም ሁኔታ ምሳሌ በማያገባት ተንቀዥቅዣ ማህሌት ክላሴ ሄዳ አውሬ እጅ ውስጥ ገብታ ነበረ፣ ግን መድብል ጀግናው አተረፋት። በጣም በሚገርም ሁኔታ በጣም በሚገርም ሁኔታ፣ በጣም እንግዲህ በሚገርም ሁኔታ አሁን ከዚህ በኋላ ምን ማድረግ አለብን? ዝናን እጃችን ውስጥ ካላስገባን ስራችን ልንሰራ አይደለም፣ በማለት መድብል ሀሳቡን ለሞገስ ያቀርብለታል። ሞገስም እንዴት አድርገን በማለትም እስቲ ቆይ ደውል ልሃለሁ በማለትም ስልኩን ይዘጋለ ይዘጋበታል። በመቀጠልም ወደ መሀሌት ወዳለችበት ክላስ ሄዶ መድብል ለመሀሌት እጇንና እግሯን እንደተለመደው አስሮ አንድ ክላስ ውስጥ ያስቀምጣታል። በመቀጠልም እንግዲህ እኔ አሁን ዝናን ደው ይለትና እዚህ ድረስ እንዲመጣ ማድረግ ትችያለሽ እሱ ሳይዘጋጅ እና ሳይነቃ በማለትም ለመሀሌት ይጠይቃታል። መሀሌትም እንግዲህ በመቀጠልም እኔ እንዴት ላግዛችሁ? እችላለሁ እኔንም ይገለኛል በማለት ፍርሃቷን ተናግራለች። ይቅርታ አርግልኝ፣ ከዚህ በኋላ እንደዚህ አይነት ተንኮልና ሴራ አልሰራም። ከዚህ በኋላ የራሴን ስራ ፈጥሬ ስራዬ በላቤ እየሰራሁ መኖር ነው የምፈልገው። እንደዚህ አይነት ውስጥ መግባት አልፈልግም በማለት መሀሌት በጸጸት ትናገራለች። ግን መድብል የዋዛ አልነበርና አልነበረምና ያለመድሽውን ስራ ያለመድሽውን በላብሽ መኖር እንዴት ትኖር ያለሽ አንቺ ውሸታን፣ በማለትም ማህሌትን ያመነጫጭቃታል። ከዚህ በኋላ አንድ ነገር አደርጋለሁ ብቲ አልምርሽም፣ በማለትም አስፈራርቷት መድብል ከክላሱ ይወጣል። በመቀጠልም እንግዲህ በመሀል ላይ ኤፍራታ ትደውላለች ወደ መድብል። እናም ምን አለሽ፣ ምን አዲስ ነገር አለ በማለትም ይጠይቃታል። እሱም እንግዲህ ዝና የት ናት? አይተሻታል ወይ ወይንም ደግሞ እነ ቅድስት፣ እነ ቡሩክ ቤት ማለት ነው ሄደሽ እያት እስቲ፣ ምናልባት መድብል እጅ ላይ ልትሆን ትችላለችም በማለት ጠይቆ ነበረ። ግን እኔ አላውቅም አልኩትኝ አንተ ግን እጅ የለበትም የለበት ማለት በማለት ተጠይቀዋለች። በመቀጠል መድብለረ በፍጹም እኔ የማውቀው ነገር የለም ብሎ ሽምጥጥ አድርጎ ይክዳታል። እናም በቃ ሽ ደውልልሻለሁ ብሎ ስልኩን እንደዘጋ ከሞገስ ጋር ይገናኛሉ። ሞገስም እንግዲህ ከዚህ በኋላ ምንድን ነው እርምጃችን በማለት ይጠይቀዋል። በከዚህ በኋላማ የምናደርገው ዝናን ወጥመድ ውስጥ ማስገባት ነው። ወጥመድ ውስጥ ደግሞ የምናስገባው ማንን ሲያግዘን ነው? ማህሌት ስታግዘን ነው በማለትም ይነግረዋል። እናም በመቀጠልም አንደኛዋ ማህሌት ትሳለች፣ ሁለተኛዋ ኤፍራታ ናት። በመቀጠልም ሶስተኛ እሱን ብንይዘው እንገላገለው ነበረ። እንዲሁም ደግሞ የእሱ ውሾች እንዳለ እንይዛቸዋለን በማለትም ይነጋገራሉ። እንደዛ እየተነጋገሩ እያለ መንገድ ላይ እልፍ ስትል ኤፍራታን ያገኟታል። እናም እንግዲህ ኤፍራታ ግን ብቻዋ አልነበረችም። ኤፍራታ ዝና ወደ ብሩክ ቤት ሲሸኛት ሂጂ አረጋግጠሽ ነይ ብሎ ሲሸኛት፣ እሷ በጣም ፍርሃት ውስጧ ላይ ይታይባት ነበር፣ ፊቷ ላይ ማለት ነው። በጣም ፈርታለች። አልሄድም ልትልም በጣም አመንታለች ማለት ነው እና ግን መድብል ግን ሊተዋት አልቻለም። መድብል ያው እንግዲህ መጀመሪያ ተደዋውሎ ቢሆንም ግን ኤፍራታ ይሄንን ነገር አልነገረችውም። ዝና ወደ ነብሩክ ቤት ሂጂ እንዳላት አልነገረችውም። ግን ሁለታቸው ቆመው ሳለ እልፍ ስትል ያገኟታል። በመቀጠልም እንግዲህ ሞገስ አጋጣሚ ዞር ሲል ያያታል ማለት ነው እና ያው ኤፍራታ ብቻዋ አልነበረችም። የዝና ጋርድ ከኋላዋ እየሄደ ነበረ ማለት ነው። ያው እሷ ስለፈራች ማለት ነው። አንድ ነገር ያደረጉኛል ብላ በጣም ነው የምትፈራው ማለት ነው። በምክንያቱም እሷ አሁን እንትን እያለች ያለችው መድብልን እያገለገለች እያገለገለ ስራሽን በአግባቡ እየሰራች ነው አደል ምናምን እያለ እየጠይቃታል ማለት ነው። እናም እንግዲህ እልፍ ስትል ያገኛትና አረር መድብ ላይ ብሎ ያሳየዋል። በመቀጠል ምንድን ነው ብሎ ሲተያዩ ለካ እሷ ናት። ማ ነው እና መድብልም መጨረሻ ላይ ምን ይላል? እንዴ ሁለተኛዋ ታርጌታችን ተሳክቷል። ከዚህ በኋላ እንግዲህ ዝናን ማጥመድ ነው የኛ ስራ። ዝናን እንግዲህ እንዴት ነው የምናጠምደው? ዋናው መጀመሪያ ላይ ምንም ሳይዘጋጅ ሰው ይሄ ውከት አለ ችግር አለ ብሎ በባዶ መጥቶ ነው መያዝ ያለብን እሱን በማለት ይነጋገራሉ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የይና ዩቲዩብ ተመልካቾች፣ በመላው ዓለም ላይ የምትገኙ በያላችሁበት ሰላማችሁ ብዙ ተርፍ። በሌለኝ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። እንዲሁም ደግሞ የደውል ምልክቷን በማጥቀር የመለቃቸው ቪዲዮዎች ቶሎ ቶሎ እንዲደርሳችሁ ማድረግ ትችላላችሁ። ዛሬ እንግዲህ ምሳሌ ድራማ ይዤላችሁ መጥቻለሁ። ምሳሌ ድራማ በጣም ጥሩ እና በጣም አስተማሪ ቁም ነገር አዘል ድራማ ነው። ስለምትከታተሉኝ ከልብ አመሰግናለሁ። እስከ መጨረሻው ድረስ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንዲሁም ደግሞ ያላችሁን ሀሳብና አስተያየት ኮሜንት ላይ አስፍሩልኝ።